ሌላው ባጭሩ እኛ መላእክት ያድናሉ፣ ቅዱሳን ያድናሉ ስንል ክርስቶስ እንዳዳነን እያልን አይደለም። ወይ ክርስቶስ እገዛ ያስፈልገዋል እያልን አይደለም። ቴዲ፣ በቤተ ክርስቲያናችን የብቸኝነት ህይወት የለም። ገባ? እግዚአብሔር መላእክቱን እኛን ይጠብቁ ዘንድ ይልካል። አሁን ይሄ የእኛ አይደለም፣ እግዚአብሔር ነው እራሱ የሚያቀደው። የፈለገው በቃ ምናምን ምናምን የምትለው ነገር አይደለም። በቃ እግዚአብሔር ይጠብቁ ዘንድ ወደ አዘጋጆትን ስፍራ ያገባ ዘንድ መልአክ ይልካለው ብሏል። እንቢ ልትል ነው? እግዚአብሔር መልአኩን የሚልከው በራሱ ስለማይጠብቀን አጋዥ ስለሚፈልግ ነው? ቴዲ አይደለም። እግዚአብሔር አባት ነው፣ ፍቅር ነው፣ ጠባቂ ነው፣ እረኛ ነው። እረኛ ለበጎቹ እንደሚራራ እግዚአብሔር ለኛ ለበጎቹ አዝንልናል። ስለዚህ ምን ያደርግልናል? ጠባቂ ይልክልናል። አየው፣ የእግዚአብሔር ኃይሉ የሚገለጥበት ማለት ነው። ገባረን ቴዲ የእግዚአብሔር ኃይሉ መገለጫ ናቸው፣ የእግዚአብሔር ክብሩ መገለጫ ናቸው። ለምሳሌ መጽሐፍ ቅዱስ እንዲህ ይላል። በዕብራን መልእክቱ ምዕራፍ አንድ ላይ ዕብራን አንድ አስራ አራት ላይ ቅዱስ ጳውሎስ እንዲሆን ይናገራል። ሁሉ መዳንን የወርሱ ዘንድ ስላላቸው ለማገዝ የሚላኩና የሚያገለግሉ ይላል። ይኸው መናፍስ አይደሉምን ይላል። መላእክት ማለት ነው። እንዴ መዳን የሚለው ዜጋ ከበሽታ ከቁርጥማት፣ ከወር ቁርጠት አይደለም። መዳን መቼም ይሄ ለሁሉ የተዘጋጀ መዳን ነው። የሚወረስ ነው ይላል የዘላለም ሕይወት እንኳን ጸንተን እንድንቆም እንድንወርስ መላእክት ያግዙናል። ይሄን ነው ይልትም እኮ የእግዚአብሔር ዓላማ ነው። ይሄን እግዚአብሔር በመላእኩ መልኩን የሚገልጠው ማዳንና ኃይል ኦ እግዚአብሔር እገዛ ያስፈልጓል ያለ እገዛ ድን ነው። አዮ መላእኩ መጥቶ ሲያድነን ማን አደረነው? መላእኩ አዳንን ብንል ኃይሉ ግን ክብሩ ግን ፈጓሹ ግን አዳኙ ግን ማን ነው? ክርስቶስ ኢየሱስ። አዮ ስለዚህ እግዚአብሔር መላእክ ልኬ እረዳቸዋለሁ